አዲስ ቪዲዮ መጥቻለሁ ይሄንን ቪዲዮ በላይክ ጀምሩ ኤፍራታና ፂሆን ታሪክ ሰሩ እና የሰሩትም ታሪክ ምንድነው ልትሉ ትችላላችሁ በባለፈው ቪዲዮ ስንመለከት ኤፉ እና ያፌት በጣም ፈታ እያሉ ነበረ። ኤፍራታ ግን የራሷ እቅድ ስላላት ነው እንደዛ ፈታ ስትል የነበረው ማለት ነው እናም ያፌት ሰክሮ በነበረበት ሰዓት ምንድነው ያደረገችው ሚሞሪውን ከያፌት ኪስ ወሰደች ማለት ነው። ፋይሉን እና ሚሞሪውን እንደገና ወስዳ ለማን ለፖሊሶች አስረከበች ማለት ነው እና ናታንም በደስታ አለቀሰ ማለት ነው። በጣም ደስ ይላል። በጣም ደስ የሚል ነው። ምክንያቱም አሁን ላይ እንደዚህ እያስለቀሳት ያለው እርጉዝ ናት ማለት ነው። በዛ ላይ ደግሞ እያመማት ነው፣ ኤፉዬ እያመማት ነው በባለፈው እንደምትዝ የሚላችሁ ከሆነ እያስታወከች ነበረ ማለት ነው። ከባድ ነው። ሰላም ሰላም ውድ ነው የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ፣ ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ ሲሆናቸው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ኤፍራታ በጣም ጀግናናት ታሪክ እየሰራች ነው። ነገር ግን አሁን ላይ እያስታወቃት ነው። ብቻ ግልጽ አልተናገረችም፣ እንጂ እያስመለሳት ነው። ደግሞ እርጉዝ እንደነበረች ከናታንም እንዳረገዘች ነግራለች። ለዚህ ግን ሚስጥር ነው ለማንም እንዳትናገር ይብላታለች። ስለዚህ ዞሮ ዞሮ ይሄ ነገር ደግሞ ግልጽ በሚሆንበት ሰዓት ምን ሊፈጠር እንደሚችል አስባሽታል። ነገር ግን ደስ የሚለው ነገር የኤፍራታ ዘዴዋ በቃ አጠቃቀሟ የሌለ ነው። በጣም ጎበዝ ናት። በጣም ስማርት ናት። ምክንያቱም በየትኛውም መንገድ ፋይሉን አሳልፋ ለፖሊስ መስጠቷ በጣም አሪፍ ነው። ምክንያቱም ይሄ ፋይል ያፌት እጅ በሚኖርበት ሰዓት በዚህ ፋይል እያስፈራራት እና በዚህ ቪዲዮ እያስፈራራት ከሚገዛት ይሻላል። እናም ግን አሁን ላይ እያስለቀሳት ያለ እያስጨነቃት ያለው ነገር ምንድን ነው? ከናታን ጋር እያለች በፍቅር በላይፍ እያሉ ነበረ። ለናታን ያረገዘችው ግን በሳቱ ለመናገርም ወዲ ወዲ ለማለትም ምንም አይነት ጊዜም አልነበራቸውም። በድንገት ነው ይህንን ቪዲዮ አስፈራርቶ ኤፍራታን ያገባት ማለት ነው። ኤፍራታም ደግሞ ናታን ምንም እንዲጎዳባትም ስለማትፈልግ እሽ ብላ ተስማማች። በስተመጨረሻም በየትኛውም መንገድ ፋይሉን ወይም ደግሞ ሚሞሪውን ለማግኘት ጥረት ስታደርግም ከዚህ በፊት አልተሳካላትም። ኮምፒውተሩንም ፈልጋ ነበር አላገኘችም። ስልኩንም በባለፈው ትዝ የሚላችሁ ከሆነ ተወክቶ ደንበደም ሆኖ በሚመጣበት ሰዓት ራሱን ስቶ ሲወድቅም የተወሰነ ፋይሎችን በስልኳ አዘዋውራለች እንጂ በቂ መረጃዎችን አላገኘችም። በዛን ሰዓት እሱ ራሱን ስቶ ኤፍራታ እያለ በወደቀበት ሰዓት እሷ ፋይሉን ለማጥፋት ስትጣጣር፣ በስተመጨረሻም ስልኩንም ወስዳ ብትፈልግ ብትፈልግ የተወሰነ መረጃ አገኘች እንጂ ቪዲዮን አላገኘችም። እናም ከዛ በኋላ የተወሰነ መረጃዎችን ከወሰደች በኋላ ያፌትን ከመሬት አንስተው እንደውም አልኮልም እናም ደግሞ ቁስሉንም ከእሱ ጋር አብረው ካሸጉ በኋላ የተወሰነ መረጃ ወስዳ ይህንንም ቪዲዮ ለመውሰድ በሁለተኛ ቀን ብትሞክርም ኮምፒውተሩ ላይ ብትፈልግም አላገኘችውም ማለት ነው። ግን እና ይሄንን ሚሞሪ እንዴት አድርጋ ነው የወሰደችው ልትሉ ትችላላችሁ። ምንድን ያደረገችው? በመጀመሪያ በቃ ቤት ውስጥ ሙዚቃ ከፍታ መጠጥ ምን አዘጋጅታ እንደውም ንግስቴ የኔ ንግስት ዛሬ ውጭ ነው መብላት ያለብን ውጭ ነው ፈታ ማለት ያለብን አንቺም ደስተኛ እንድትሆኝ ይፈልጋለሁ እኔም ደግሞ ደስተኛ መሆን ፈልጋለሁ የኔ ንግስት እንድትከፊብኝ እንድትጎጅብኝ አልፈልግም እያለ ነበረ ማን እያፌት ማለት ነው እናም እሷም እንዴ ምን ችግር አለ ነገር ግን እኔ ውጭ እንዳልወጣ ራሴን እያመመኝ ስለሆነ እባክም ተረዳኝ፣ ልወጣ ማለች ማለት ነው ማን ኤፉ ማለት ነው። ከዛን የኔ ንግስት ችግር የለው ችግር የለውም እሺ በቃ ቤት እናደረጓለን አለ። ከዛም ሄዶ መጠጣ አመጣ። እናም ከዚህ በፊት እንቅልፏን ተኝታ ያለች ቀለበት ከእጇ እንዲ፣ የመጀመሪያው ቀለበት በጣም ትልቅ ስለሆነ በተኛችበት በክር ቀለበት እንዲ ለክቶ ቀለበት አመጣላት። ቀለበትና ወይን ማለት ነው ይዞ ሲመጣ ወይዘሪት ኤፍራታ በጣም አደገኛ ናት። ሲስተም እየተጠቀመች ነው። እየደነሰች ነው። ፏ ብትን እያለች ነው። ከዛም ያፌት ደግሞ ያው በጣም አይደል የሚያምነው በጣም እኮ ነው የሚያምናት ኤፍራታን፣ ያው ስለሚያፈቅራት ነገር ግን እሷ ግን አንዳንዴ ያምናታል፣ አንዳንዴ ደግሞ ይጠራጠራታል። ምክንያቱም የሚጠራጠራት ለናታን ብላ ስላገባችው እኔ መሞትም ካለብኝ እሞታለሁ ስለምትል ማለት ነው። እናም ይሄንን ነገር ያውቃል። አንዳንዴ ቢያውቅም ግን ስለሚያፈቅራት ያፌት የእውነት ነው የሚያፈቅራት። እሷ ግን አትወደውም፣ አታፈቅረውም። በግልጽ ነው የምትናገረው። እኔ እስከ መች ነው ከማልወደው ሰው ጋር ህይወቴ ሊቀጥል የሚችለው? እንዴ ምን አስበክ ነው እያለች አንዳንዴ ትከራከራለች። ግን ያፌት ደግሞ እኔ እኮ ልበቀል ሳይሆን አንቺን እኔ አፍቅሬሽ ነው ወድጀሽ ያገባሁሽ እና ይሄንን መረጃ ካላሳዩሽ ደግሞ እሺ ስለማትይኝ አውቄ ነው እኔ እንደዚህ አድርጌ እኔ ናታንንም ለመበቀል አንቺንም ለመበቀል ሳይሆን እኔ አፍቅረሽ ወድጀሽ ነው ብሎ ያሳምናታል። ግን ሆኖም ሳለ አዎ ይወዳታል እና ያፌት በጣም ነው የሚያፈቅራት። በነገራችን ላይ በጣም ይወዳታል፣ በጣም ያፈቅራታል። ግን ሲነሳበት ደግሞ አይምረን በፍጹም አይምራትም። እኔ እንጃ እኔ የያፌት ፍቅር ነው በቀል ነው አይገባኝም። አንዳንዴ የእውነትም ይመስለኛል የእውነት የሚያፈቅራት ይመስለኛል ግን የምር እሷ በጣም ስትበሳጭበት ሁሉ ይታገሳታል። ግን እሱ የሚናደደው የሚጨክንባት ምንድን ነው ከቤት ወታስ ስትሄድ አይወድም። በቃ ከቤት ስትወጣ ለእሱ አመል በቃ ሲጥ ነው የሚያረጋት። ሲጥ በቃ ምክንያቱም ከቤት በምትወጭበት ሰዓት የሆነ የምትርቅኝ አይነት ጥለሽኝ የምጠፊ አይነት ስለሚመስለኝ እኮ ነው እባክሽን ኤፉዬ እባክሽን አትራቂኝ ይላታል አረ እንዴ ያፌት እኔ እኮ ከጎን ነኝ የት ነው የሚሄደው የት ነው ጥዬ ከ የሚሄደው ትላለች እናም ሰክሮ ስለነበር እሱ ምን ይላል እባክሽን ሁልጊዜ ለመውጣት ከእኔ ለመራቅ ታስቢያለሽ ግን እባክሽን አትራቂኝ የፉ እባክሽን አትራቂኝ ስላት ነይ አሁን ተኛ አላት ያፌት እንደው የያፌት ሲስተም ነይ ይገርመኛል ከዛ ጠጥተው ምን ብለው በቃ ሰክሯል። እሱ እሷ ግን አልሰከረችም። እሱ ሰክሯል። ቢሰክርም አደገኛ ነው። የያፌትን ባህሪ ሁላችሁም በደንብ ነው የምታውቁት። የሌለ አደገኛ ነው ያፌት የሌለ በቃ። እናም በስተመጨረሻ መን ቢሆን ጥሩ ነው? በስተ መጨረሻ መን ቢሆን ጥሩ ነው? ከዛም ሚሞሪውን ያው የሰከረ መስሏት እንዲህ ጎትታ ልታወጣ ስትል እጇን ጉትት አረበስማም እና እጇን ጉትት ሲያደርግ በስተ መጨረሻ ምን ቢሆን ጥሩ ነው? ከዛ አልተኛም እኮ ደግሞ ነይ እስኪ እኔ ላይ ተኝ ጥለሸኛ ቲጅ አላት። እና ጉትት አድርጎ ራሱ ላይ ሲያስተኛ ተናዳ አለቀሰች ማለት ነው። እሷ ቤትም ቤትም ብላ እንደምንም አድርጋ ይሄንን ሚሞሪ በእጇ ለማስገባት እንዲሁም ፋይሉንም አሳልፋ ለፖሊሶች መስጠት ነው የፈለገችው። ዞሮ ዞሮ ተሳክቶላታል። በጣም ደስ ነው የሚለው። እናም የእሷ እቅድ እንደዛ ነበረ። ምክንያቱም በየትኛውም አይነት ውጣውረድ ውስጥ ያፌትን ታግዬም ቢሆን ማሸነፍ አለብኝ፣ እኔ መጠንከር አለብኝ። ናታን ደግሞ ናታንም መታደግ አለብኝ፣ ናታንም ምንም መሆን የለበትም። እኔ ለሱ ስል ነው ይህንን መስዋዕት እየከፈልኩ ያለሁት። ስለዚህ ናታንንም ማጣት አልፈልግም ነው የምትለው ማን ኤፍራታ ማለት ነው። ኤፍራታ በጣም ጀግና ናት። በጣም ጎበዝ፣ በጣም አስተዋይ ናት። ለፍቅሯ ስትል የምትዋጋ፣ ለፍቅሯ ስትል ራሷን መሰዋት አድርጋ የምትሰጥ እንዲሁም መሞት ካለባትን ለመሞት የምታስብ ጀግና ሴት ናት። እውነተኛ ፍቅር በጣም ምስዋትን እንደሚያስከፍል በኤፎ ይቻለው ድራማ ይሁን እንጂ በጋሃድም እንደዚህ የሚሆኑ ሰዎች አሉ። እናም ይገርማል። በጣም ነው የሚገርመው። በጣም ጎበዝ ናት። ለፍቅሯ ስትል እሞታለሁ የምትል ጀግና ሴት ናት። በዚህ አጋጣሚ ሳላደንቃት አላልፍም እና የምትፈጥረው ፈጠራዎች በሙሉ ያፌትን በቃ ለመታገል እና ለማሸነፍ ነው። የሚገርማችሁ የኤፍራታ እቅድ፣ የኤፍራታ ሀሳብ፣ እኔ እንደማስበው ከሆነ በየትኛውን መንገድ እሱን ጠልፋ ለመጣል ነው። በቃ አንደኛ፣ እሱን ከጣለችው በኋላ ይህንን ቤት ለናታን ለመስጠት፣ ሁለተኛ፣ የታሰሩትን ሴቶችን የታገቱትን ለማስፈታት፣ ሶስተኛ፣ በነፃነት ከ ከማን ጋር ከናታን ጋር ፈታ ብላ ለመኖር ነው። የእሱ አቅድ እናም አቅዳም አስባም ነው የተነሳችው። አለቀ እና ስለዚህ አሁን ላይ በየትኛውም መንገድ በየትኛውም አቅጣጫ አስክራውም ሰክሮም እንዴትም እንዴትም አርጋ በቃ በየትኛውም መንገድ ለመጠቀም የምታስባቸው ነገሮች በጣም ነው የሚገርመው። በነገራችን ላይ እና ያም ይህም ሆኖ በጣም ደስ ይላል። እንደሚሳካላትም ተስፋ ማደርጋለሁ። እናም በጣም ከባድ ነው፣ የምትወዱትን ሰው ስታጡ። በጣም አንዳንዴ፣ በጣም የእውነት ኤፍራታ ስንመለከት በጣም ከባድ ነው። ብቻ ዞሮ ዞሮ እንደሚሳካላት ተስፋ አረጋለው። ነገር ግን ቤዝና ናታን እያወሩ ነበር። በባለፈው እኮ ፍቅር በቀላሉ አያልቅም ብለህ ለፂ ስትነግራት ነበረ። እናም አሁን ምን አግኝተት ነው እራሷነች ነች የጠላችኝ፣ እሷ ነች የማትወደኝ የምትለው በምን እርግጠኛ ነክ አለችው ቤዝ ናታን ናታንን ማለት ነው። ቤዝ እባክሽን ተይኝ፣ አሁን የምናወራበትን ጊዜ አይደለም። እኔ እኮ አይኗን እያየሁ ስጠይቃት አይኔን እያየች መለሰችልኝ። እኔ ሌላ ወንድ ማፍቀር አልችልም፣ እንዴ ለምንድን ነው ማትተወኝ? ብላ በቂ መልስ ከመለሰችልኝ በኋላ ምን አድርግ ነው የምትይኝ? እባክሽን ተይኝ፣ እባክሽን ተይኝ ቤዝ፣ አላት ማለት ነው። በስተመጨረሻም ቤዝ እሺ እንደዛ ካልካለች። እናቶች ቤዝም አሁን የራሷን ላይፍ ያው ቀጥላለች ማለት ነው። ከዲያራ ወንድም ጋር የጦፈ ፍቅር ጀምረዋል። ቤዝም ብቸኝነት በጣም ስለጎዳት በጣም ስለከፋት የጦፈ ፍቅር በመጀመሯ ደስ ብሎኛል። እናም አሪፍ ስፖርት ከዲያራ ወንድም ጋር ጀምራለች። እግሯ እስኪደክማ ድረስ ነው ስፖርት እየሰራች ያለችው። ዲያራ ደግሞ ከናታን ጋር ኃይለኛ ግንኙነት ብጀምርም ናታንግር ናታን ግን ስለ ፍቅር አታንሺ፣ አሁን ስለ ፍቅር የምናወራበት ሰዓት አይደለም ነው የሚላት ለዲያራ። ዲያራ ግን እኔ እኔ እንጃ በጣም በቃ ተመችተህኛል በጣም ወደጀሃለው ምናምን እያለች ስትቀበጣጥር አረ ዲ እንዲላታል ዲ፣ እናትሽ እንዳትቆጣን በቃ አሁን ወደ ቤት ሚሄዳለብሽ ብሎ ያስቀይሳል። ናታን ኤፉን ነው የሚያፈቅራት፣ አሁንም ቢሆን ይወዳታል። ስለ ፍቅር ሲነሳበት አሁን እኮ ዲያራ ስለ ፍቅር የምናወራበት ጊዜ ምኳ አይደለም ይልና ደግሞ እስቲ ቆይ እናስብበታለን ይላታል ማለት ነው። ምክንያቱም የፉዬን ሊረሳት አልቻለም፣ እና በቀላሉ የሚረሳ ነገር አይደለም። ለምን በባለፈው ቪዲዮ ስንመለከት ምንድን ነው ያለው? ፂ ፍቅር እንደዚህ በቀላሉ የሚያልቅ ነገር አይደለም፣ እባክሽን ተረጋጊ። ቢኒ ደግሞ የሚረዳ አይነት ሰው ነው። እንደዚህ ያለሽ እንዴት በእንደዚህ አይነት ትገምቻለሽ ሲላትም ጺም ደግሞ ያው ወንድሟን በጣም ናታንን ስለምታምን ሁሉንም ነገር እሽ ብላን የተቀበለችው ግን ዞሮ ዞሮ አሁን ላይ እየተካሄደ ያለ ነገር በጣም ልብ የሚሰብር ነገር ነው እና የጺ ልብ አሁን ላይ እውነት በጣም ከባድ ነው። በጣም ልቧ ተሰብሯል። በቢኒ ምክንያት በጣም ቆዝማለች፣ በጣም አዝናለች፣ በጣም እያለቀሰች ነው የምትገኘው። ያሳዝናል። በነገራችን ላይ የጺ ነገር ያሳዝናል፣ የኤፍራታ ነገር ያሳዝናል። ነገር ግን ዞሮ ዞሮ አሁን ላይ ኤፍራታና ፂ ታሪክ በመስራታቸው በጣም ደስ ብሎኛል ማለት ነው። እናም ፂም ዞሮ ዞሮ ደግሞ ከቢኒ ጋር የእውነት እንደ አዲስ ፍቅራቸው እንደሚቀጥል ተስፋ አድርጋለሁ። ምክንያቱም በጣም ነው የምታፈቅረው ፂ። እና እንዳልኳችሁ ፂ ቢኒን ለማጣት አትፈልግም። የምር ለደቂቃም ለሰከንድም ከአጠገቧ እንዲርቁላት አትፈልግም። በጣም ነው የምትወደው፣ በጣም ነው የምታፈቅረው። ለሱ ስትል ብዙ መስዋዕትን ከፍላለች። አሁን ላይ ደግሞ ከዳግም ጋር ተመካክረዋል። አሁን የምናደርገውን ስራ ማንም ሰው እንዳያየን በድብቅ መውጣት አለብክ። ስልክ ቁጥርንም መቀየር አለብክ። ለምን ስልክህንም ጠልፈው የኔንም ስልክ ጠልፈው እንዳይከታተሉን፣ አዳዲስ ሲም ካርድ አውተን ያለውን እያንዳንዱ ነገር እኔ እናንተ እንወጣዋለን እያለች ፂ ከዳግም ጋር እየተመካከረች ነው። በጣም ደስ የሚል ሀሳብ ነው። ምክንያቱም አቤላን መበቀል አለባቸው። አቤላ ተንኮለኛ ነው፣ በጀርባ ሆኖ ነው የሚያጠቃው። ሲቀጥል ገንዬ ደግሞ አሁን ላይ በጣም ጥሩ ደረጃ ላይ ነች። መናገር ስለጀመረችም ስለተሻላትም እኔ በጣም ደስ ብሎኛል። ገንዬ የምር በጣም ነው የምታሳዝነው፣ በጣም ታሳዝናለች ገኒ። እናም አሁን ላይ ገኒ ጥሩ ደረጃ ላይ ነች። ጥሩ ደረጃ ላይ ነች ያለችው በጣም አሪፍ ነው። ሲቀጥል ቢኒያምም ባለፈው ከናታን ጋር ተገናኝተው ነበር ናታን ደግሞ ስለ ፂ ለማውራት ነበር የፈለገው እናም ፂ እባክን ወንድሜ ቢኒ እኮ እንደዚህ ብሎኛል ብላ ስትናገር እምቢ ብሎኛል አልፈልግሽም ብሎኛል ብላ ከፍቷት ነበረ ስቅስቅ ብላ ስታለቅስ ቆይስቲን ያናግረዋል አለ ሄዶ ቢያናግረውም ቢኒ ደግሞ መጀመሪያ እኮ ስለ እሷ ፍቅርን ያንስቼ ሳናግር እንደማፈቅራት ግልጽ አድርጌ ስነግርህ ከእኔ ጺን መቼም ልጎዳት አልችልም ብዬ ባማከርኩ ሰዓትም አንተም በዛን ሰዓት እሷን ደግፋት፣ በፍጹም አትቅርባት፣ እህቴ እንድትጎዳብኝ አልፈልግም ብለ ስታወራ ነበር። አሁንስ ምን ታየህ? ምን ተፈጠረ? ተፈጠረ ምን ተገኘ? ስለዚህ በቃ እኔ በፍጹም ስላንተ አንተንም ጺንም ማየትም አልፈልግም። ከእኔ ራቅ እኔ እንደዛ ታስሬ እንደዛ አቤላ ሲያሰቃየኝ ዞር ብለህ ካላየኸኝም ስለምን ፍቅር ነው የምታወራው? በዛን ሰዓት አቁም ብለህ ያስጠነቀከኝ አንተ አይደለህም ወይ? አሁንስ ምን ተፈጠረ? ምን ተገኘ ብሎ ያለውን የሌለውን በቃ ያው እንዳልኳችሁ ቢኒ አውራ፣ በዛን ሰዓት በጣም አዘነ ከፋው። ናታን ማለት ነው ቢኒ እባክን ተረጋግተህ ለመናገር ሞክር። ተረዳኝ። ለምንድነው ማትረዳኝ? ለምንድነው እንደዚህ የምትበሳጭብኝ? እባክን ይቅርታ አድርግልኝ። እናም ተረዳኝ። እኔም ያለውበት ያለውበት ሁኔታ ምቹ ስላልሆነ ነው። ላስረዳክ ብሞክርም አንተም ልትረዳኝ አልቻልክም። እባክን ተረዳኝ። እባክን እህቴንም ተረዳት። ፂ በጣም ታፈቅራለች፣ በጣም ትወዳሃለች ብሎ ናታን ሊያስረዳው ቢሞክርም ነገር ግን ቢኒ ሊረዳው አልቻለም ማለት ነው። በተፈጠረውም ነገር ቢኒ በጣም አዝኗል። በጣም ያሳዝናል። እናም ሆኖም ሳለ ፂ የምታውቀው ነገር የለም ይህን ተንኮል የሰራው ደግሞ አቤላ ነው። ይህን ተንኮል አቤላ በመስራቱ ደግሞ ቢኒ ቢያውቅም ነገር ግን ከአቤልና ፂ አብረው ተመሳጥረው ይሄንን ነገር አብረው አቅደው አስበውበት የሰሩን የመሰለው ቢኒ ማለት ነው። ለዛም ነው ፂንም አንተንም ማየት አልፈልግም በዛን ሰዓት በማፈቅራት ሰዓት እንዲሁም ደግሞ አልጎዳትም፣ ፂን እፈልጋታለሁ፣ ከእሷ ጋር መኖር እፈልጋለሁ ባልኩበት ሰዓት አስጠነቀከኝ። አሁን ግን ፂና ቢላ ተበቀሉኝ ተመካክረው ሲልም በፍጹም ፂሄንን አታደርግም። እባክህን እህቴ በጣም ታፈቅራለች። እህቴ መቼም እንደዚህ አይነት ክፋትና ተንኮልን የምታስብ አይደለችም። እና እባክህን ፂን ተረዳት ብሎ ናታን ቢለምነውም በፍጹም ሊቀበል አልቻለም። በጣም ፌንትን የነቀለው በጣም ተናዷል። ይሄንን ድርጊት ከአቤላ ጋር ተመሳጥራ ነው ያደረገችብኝ በሚለው ነው ያሰበው። ነገር ግን እውነት ለመናገር እ እንኳን እንደዚህ አይነት ነገር ለማድረግ እንደውም ሞቷል ቢኒ ተብሎ ተደውሎ ሲነገራት ራሷን ስታ ለሶስት ቀን ያህል ነው የተኛቸው ማለት ነው። ታማ ስቅስቅ ብላ እያለቀሰች ማለት ነው። እናም አሁን ላይ መጥፎ ስሜት እየተሰማኝ ነው። ቢኒን በማጣቴን እየተጎዳው ነው። እንዴት አድርጌ ነው ማግኘት የምችለው? ወንድሜ እባክን መላ በለኝ እባክን ወንድሜ፣ አንተ እንኳን ተረዳኝ። ምን ምን ማድረግ አለብኝ አሁን ስ ግራ ገባኝ፣ እያለች ስቅስቅ እያለች ታለቅሳለች ማለት ነው። እናም እህቴ ለመረጋጋት ሞክሪ፣ ሁሉም ነገር ይስተካከላል፣ አይዞሽ እያለ ናታን ከጎኗ ነው ማለት ነው። ቤዝ ደግሞ ከሎሊት ጋርም እያወራች ነበረ። በስተመጨረሻም በጣም ፌንት ነቅላል ስለነበር ሲ ደግሞ መጣችና ወደ ሳሎን ስትገባ እኔ ፈርቻት አለው ብላ ተደበቀች፣ በቤዝ በስተጀርባ ሎሊት ማለት ነው። ከዛ ምን ያስፈራሻል? ምን አረኮሻለች እና ያው በጣም ፌንት ነቅላ ስለነበረች ልታንቃ ስትል እንዲ ቤዝ ደግሞ ምን አስበሽ ነው? እባክሽን ተረጋጊ። ነገር ግን ወደ ማስታወስሽ ስትመለሽ ነው ሁሉም ነገር የምናወራው አለቻት ማለት ነው። ቤዝ ነገር ግን እኮ ማስታወስ ከጀመረች ቆይታለች ኤፍራታ ያፌትን ባገባሽ ሰዓት ነው ማስታወስ እንደጀመረሽ ለኤፍራታ የተናገረችው። ይሄንን ሚስጥር ደግሞ ለኤፍራታ ነግራታለች። እኔ ማስታወስ እንደጀመርኩ ለማንም እንዳትናገሪ ስላለቻት ማስታወስ በመጀመሯ ይሄንን ነገር ሚስጥር አድርጋ ለኤፍራታ ስለነገረቻት ቤዝ የምታውቀው ነገር የለም። ናታንም አያውቅም። በቃ ማስታወስ እንደማትችል ነው የሚያውቁት። ነገር ግን ማስታወስ ከጀመረሽ ቆይታለች። እናም ማስታወስ ማስታወስ ጀመሪ ነው እኔ ልክ ልክሽን የምነግርሽ ብላ በጣም ተበሳጨች። ከዛም ኡፍ ብላ ጽም ተናደደች። ከዛም በኋላ እናታን ደግሞ ምንድን ያላት ሎሊትን፣ ማን ነው ጥፍርሽን የቆራረጠው? ማን ነው እንደዚህ የጎዳሽ? ሸባከሽን ግልጽ አርገሽ ንገሪ ሲላት እኔ የሎሊት ነገር ሎሊት በጣም እኮ ነው ፈታ የምታደርገው የምታስቀውም። ከዛም ውሾች ናቸው የነከሱኝ። እንዴ ውሻ ጥፍርን ለቅሞ ነው እንደሚነክሰው? ይህ በጣም ነው የምትመቸኝ። በነገራችን ላይ ወሬ ወደዛና ወደዚህ ያው ማሽከርከር ስራዋ ነው። ያው ስራዋ ስለሆን ነው አይፈረድባትም። ከዛ ጥፍሬን የበሉት እኮ ውሾች ናቸው። ውሾችማ አይደሉም እባክሽን፣ ግልጽ አድርጊልኝ ልተባበርሽ እችላለሁ ሲላት አይ አይ ቆይ ቆይ ቤዝ ቤዝ አለች ናውቃ በቤዝ አሳባ ቤዝ ደግሞ የተፈጠረ ችግር አለ ብላ ሮጣ ስትመጣ፣ አይ ራሷ ለመሄድ አስባ ነው አንቺን የጠራችሽ እንጂን ያልጠራውሽም አላት ማለት ነው ናታን ከዛን በቤዝ አሳብባ ተነስታ ምን ትላለች፣ እኔ አሁን ጥፍሬን የነቃቀሉኝን የቆራረጡኝን እኔ እኮ ብነግርህ ሄደክ ችግር ልፈጥር ነው። እኔ አላውቅህም። እንዲያ ብላ አውቃ ላጥ ብላ በቤዛ ላካ ሄደች ማለት ነው። ማን ሎሊት ማለት ነው። ሎሊት በጣም ነው የምታስቀው በነገራችን ላይ በጣም በቃ ታስቃለች። ወሬ ወደዛ ነው ወደዚህ ብታመላልስም በጣም ነው የምታስቀው። እና ሙሾች ነው ጥፍሬን ነቃቅል የበሉት ስትል በጣም ነው ያሳቀችኝ ማለት ነው። ናታንን ለመሸወድ ማለት ነው። ግን ማን እንደቆራረጠው ማን ይሄን ችግር ማን ይሄን ጉዳት እንደሚያደርስ ያውቃሉ በደንብ አድርገው ጠንቅቀው በባለፈውን ቤዝ ጠይቃት ነበረ። ይሄ ለአንቺ የደረሰ ጉዳት እኛንም እንዳይደርስ እባክሽን ንገሪን ብላት ነበረ። ነገር ግን እሷ ግልጽ ለማድረግ አልፈለገችም። ማን ቤዝ ጠይቃት ነበር። ቤዝ ሎሊትን ደግማም ደጋግማም ጠይቃታለች። ነገር ግን ሎሊት ለመናገር አልፈለገችም። ከተናገረች አለቀላት። ምክንያቱም ጥፍሯን የነቃቀለው የያፌት ባልደረባ አስጠንቅቋታል። እናም ሲቀጥል አሁን ላይ የታገቱ ከታገቱ ሴቶች አንደኛዋ እዛ ካፌ ላይ እየደነሱ እየጨፈሩ እያለ አላወቀችም፣ የያፌት የስራ ባልደረባው መሆኑን አላወቀችም። እባክን አስገድደው ነው፣ እባክን ከዚህ አጥፋኝ፣ እባክን ከዚህ ውሰደኝ ስትለው እሺ ችግር የለም አለውልሽ እኔ ሁሌም ከጎንሽ ነኝ አለና አውቆ የምትለውን ሰምቶ ወስዶ ለያፌት አቃጠረ። ለያፌት እና ለስራ ባልደረባው ሲያቃጥር ያፌት ደግሞ አሁን አስወግዷት እንዳልልም ሴቶች ትንሽ ስለሆኑ ለስራ የሚበቁ ሴቶች አይደሉም፣ ትንሽ ናቸው። ግን ማስጠንቀቂያ ስጣት እንድትቀጣ አድርግልኝ ብሎ ያፌት ደግሞ ለስራ ባልደረባው ሲነግር፣ የስራ ባልደረባው ደግሞ ቀጥ ብሎ መጣና በባለፈው ከእናንተ ውስጥ የቷናት? ከዚህ አጥፋኝ ከዚህ አስወጣኝ ተቸግሬ ነው እኔ ወድጄ አይደለም ተገድጄ ነው ያለችው የቷናት? ብሎ አፋጠጠ። ከዛም እንዳፋጠጠው ድራማው አለቀ ማለት ነው። እናም የሚያፋጠጠው ሊቀጣ ነው ሊቀጣ ነው የያፌት የስራ ባልደረባው። ከዛ ውስጥ ግዴታ እኔ ነኝ ብላ ከወጣች ቅጣት ሊሰጣት ነው እንጂ ሊያስወግዳት አይደለም። በባለፈው የምታስታውሱ ከሆነ አንዷ ከታገቱት አንዷ ለማምለጥ ትንሽ ሲቀራት ያዛት። ከዛ በኋላ ወስዶ ለያፌት አሳልፎ ሰጠ። ያፌት ምንም ያው ምረት የለውም ወዲያውንም አንገቷን ጥምዝዝ አድርጎ አስወገዳት ማለት ነው። እችንም እንደም እንደውም ታስወግዷታላችሁ ብሎ ነበረ። ነገር ግን አሁን ላይ ከታገቱትም አንዷን በባለፈውም ስላስወገድን አሁን ላይ ሴቶች ትንሽ ናቸው። ስለዚህ ተዋት፣ ግን ቅጣት ስጧት ብሏል ማለት ነው። ከባድ ነው ያፌት ያው፣ ጨካኝ እንደሆነ ሁላችንም እናውቃለን። እናም ለዛሬ የመጣት ቪዲዮ ይሄን ይመስላል። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።